አሁን በህይወታችሁ ላይ እግዚአብሔር የተናገራችሁ ነገር ያ ሸክም ምንድን ነው? ያንን ሸክም ሳትፈጽሙ ለሌላ ድምፅ የምትጠብቁ ሰዎች አላችሁ። እመኑኝ ነው የምላችሁ፣ ያ ድምፅ አይመጣም። ዝ እግዚአብሔር ለልጆቹ ሁሉ ድምፁን መናገር ይፈልጋል። እናንተ የእሱን ድምፅ ከምትፈልጉት በላይ ድምፅን መስማት ፈልጋለሁ ጌታ ሆይ ከምትሉት በላይ እሱ ሊያወራችሁና እሱ ድምፁን ሊሰጣችሁ ተዘጋጅቷል። መዘጋጀት ብቻ አይደለም፣ በየጊዜው ድምፁን ይሰጣቸዋል። ወይኔ እግዚአብሔር እንደዚህ ተናገሩኝ፣ በመንፈሴ እንደዚህ አይቼ፣ እንደዚህ አይነት ህልም አይቼ፣ እንደዚህ አይነት ራይ አሳይቱ፣ የሆነ ነብይ እኮ መጥቶ እንደዚህ ብሎ ተናገረ። ኢንተርቴን ብቻ ነው፣ ደስታ ብቻ ነው። ያንን ድምፅ ሲሪየስ ሊያወስኩት የእግዚአብሔርን ድምፅ እንዳትለማመዱ የሚያደርጓችሁ ነገሮች ነው ዛሬ የምነግራችሁ። ከዚያ በፊት ግን አንድ እንድታስተውሉና መናገር የምፈልገው ነገር ማለት ነው፣ የእግዚአብሔር ድምፅ ለልጆቹ ሁሉ እየተለቀቀ፣ እግዚአብሔር ለልጆቹ ሁሉ ድምፁን መናገር ይፈልጋል። እናንተ የእሱን ድምፅ ከምትፈልጉት በላይ ድምፅን መስማት ፈልጋለሁ ጌታ ሆይ ከምትሉት በላይ እሱ ሊያወራችሁና እሱ ድምፁን ሊሰጣችሁ ተዘጋጅቷል። መዘጋጀት ብቻ አይደለም፣ በየጊዜው ድምፁን ይሰጣችኋል። ነገር ግን እናንተ የእሱን ድምፅ ሲሬስ ስለማትወስዱት ነው የእውነት ነው ብላችሁ ይሄ ነገር ከገባኝ በኋላ ለካ እግዚአብሔር በየቀኑ በየቀኑ ብቻ አይደለም በየሰዓታቱ ሊያወራኝ ይፈልጋል፣ ድምፁን ሊሰጠኝ ይፈልጋል። ምክንያቱም እሱ እየተናገረኝ ነው ማለት የኔ ህይወት እየጨመረ ነው ማለት ነው። ስለዚህ እግዚአብሔር በጣም ስለሚወዳችሁና ሊያወራችሁ ስለሚፈልግ ድምፁን ሁልጊዜ ይለቅላችኋል። ድምፁን ግን እንዳትለማመዱ የሚያደርገው ምንድን ነው? የመጀመሪያው ድምፁ እንዳትለማመዱ የሚያደርገው ድምፅ ብቻ አይደለም በመንፈስም ነገሮችን እማያሳያችሁ ምክንያት ማለት ነው። ብዙዎቻችሁ ድምፅ ስትሰሙ ወይም አዳዲስ ነገሮችን ስታደርጉ ኢንተርቴን ብቻ ነው የምታርጉት። ምን ማለት ነው? ኢንጆይ ብቻ፣ ደስተኛ ብቻ ነው የምትሉት። ብዙዎች አሁን መጥተው ሲመሰክሩልኝ፣ ወይኔ እግዚአብሔር እንደዚህ ተናግሮኝ፣ በመንፈሴ እንደዚህ አይቼ፣ እንደዚህ አይነት ህልም አይቼ፣ እንደዚህ አይነት ራይ አሳይቶኝ፣ የሆነ ነብይ እኮ መጥቶ እንደዚህ ብሎ ተናገረኝ። ኢንተርቴን ብቻ ነው፣ ደስታ ብቻ ነው። ያንን ድምፅ ሲሪየስ ላይ ወስዱት። እግዚአብሔር ስለተናገረኝ ከዚህ በኋላ እንደዚህ አደርጋለሁ እንደዚህ አደርጋለሁ የሚል ኃላፊነት አይወስዱ። አብዛኞቻችሁ ኢቭን እናንተም ጋር ትላንትና እኮ እግዚአብሔር ተናግሮኝ ነበር፣ ደስታ ብቻ ኢንተርቴን ለማድረግ ብቻ። እግዚአብሔር ደግሞ ኢንተርቴን እንድታደርጉና ኢንጆይ ብቻ እንድታደርጉ ድምፁን አይልክም። ሲሪየስ አይደላችሁ። የእውነት ነው ምላችሁ። ለዚህ ነው አሁን ብሉይ ኪዳን ዘመን ላይ ስታዩ ማለት ነው አንድ ድምፅ መጣ ማለት አንድ ትንቢታዊ ቃል መጣ ማለት ሰው እንዳለ ሲሪየስሊ ነው የሚወስደው። ለዚህ ነው ነገሥታት ሳይቀር ነብይ እያሳደዱ የሚፈልጉት ነብይ የለም ወይ? በሀገሩ ነብይ ምን አለ ለጦርነት እንውጣ ወይስ አንውጣ? እያሉ ሲሪየስሊ ይጠይቃሉ። ለዚህ ነው እግዚአብሔርም ድምፁን ሲሪየስሊ የሚሰጣቸው ማለት ነው። ለመዋጋት ሲወጡ ማን ነው የሚጠይቁት? እግዚአብሔር ነው የሚጠይቁት። አይታችኋል፣ የእግዚአብሔር ድምፅ በእነሱ ህይወት ላይ ይመጣ የነበረው ማለት ነው ያን ድምፅ ሲሪየስሊ ስለሚወስዱት። ድምፁን ሲሪየስሊ ያልወሰዱት ታይም ተመልከቱ፣ እግዚአብሔር ማለት ነው አሳልፎ ይሰጣቸዋል። እግዚአብሔር መናገር ያቆማል፣ ድምፁን ሲሪየስ ያልወሰዱት ታይም ማለት ነው። እና የመጀመሪያው ብዙዎች ድምፁን የማይለማመዱበት ምክንያትና ፐርሰናሊ ለራሳቸው ድምፁን የማይሰሙበት ምክንያት ኢንተርቴን ስለሚያደርጉ ነው። እኔንን ጌታ ፐርሰናሊ ተናግሮኝ ጌታ ይህንን ማየት ፈልጋለሁ፣ ጌታ ሆይ ይህንን መስማት ፈልጋለሁ። አንድ ጊዜ ጌታ ለምን ብሎ ነው የጠየቀ? የእውነት ነው የምነግራችሁ። ኋይ ለምን? እኔ በዛንታይም ሰዎች አየን ስላሉ ጓደኞቼ ሰማን ስላሉ ሌሎች አየን ስላሉ ብቻ ነበር የምፈልገው ያንን ድምፅ፣ ሲሪየስሊ መውሰድ ስለምፈልግ አይደለም። አንድ ጊዜ አስታውሳለሁ እግዚአብሔር በራእይ እንዲናገረኝ ድምፁ እንዲያሰማኝ በተደጋጋሚ የምጸልይበት ታይም ነበረ። ጌታዊ ለምንድ ነው ማታሳይ? ለምንድ ነው እንትን አያየ እንትን አየሰማ አልኩኝ። ከዛ በኋላ ላይ ያንን ቪዥን እግዚአብሔር ካሳየኝና ድምፅ ከሰማሁኝ በኋላ ቀጥታ ያደረኩት እጄ ለጓደኞች መናገር እንደዚህ፣ ያየሁኝ እንደዚህ ሰማሁኝ ምናምን ብዬ ማለት ነው። ለጓደኞቼ ብቻ ኢንተርቴን ብቻ ነበር ያደረኩት። ከዛ በኋላ ላይ ያ ነገር ተፈጸመ። ያ ራይ ከተፈጸመ ያ እግዚአብሔር የተናገረኝ ነገር ከተፈጸመ በኋላ አዘንኩኝ። ለምንድን ነው ያዘንኩኝ? ኢንተርቴን ብቻ ኢንጆይ ብቻ ነው ያደረኩበት ነገር ግን እግዚአብሔር ያንን ቪዥን ያንን ድምፅ ወደ እኔ ያመጣ ታይም እንድጠነቅቅ እንዳስጠነቅቅ ነበረ። የዛን ታይም አዝኝ ነበር። ምናለ በተናገርኩ፣ ምናለዚህ ነገር ላይ ሲሪየስ በሆንኩኝ ብዬ ነበር። ስለዚህ ማለት ነው አንድ ነገር አስተዋልኩኝ። እግዚአብሔር ለካ ድምፁን የሚለከው ራዮችን ወደ እኛ የሚያመጣው ሲሪየስሊ ለመናገር ነው እንጂ ዝም ብሎ ኢንተርቴን ለማድረግ አይደለም። ሶ የእግዚአብሔርን ድምፅ ሲሪየስሊ የምትወስዱት ከሆነና አባቴ ድምፅን መስማት እፈልጋለሁ ካላችሁ፣ ያ ድምፅ ከመጣ በኋላ ሲሪየስሊ የምትወስዱት ከሆነ የእውነት ነው ብላችሁ የእግዚአብሔር ድምፅ በሕይወታችሁ እየጨመረ ይመጣል። ምክንያቱም ልጆቼ ድምፅን ሲሪየስሊ እየወሰዱት ነው። ኢቨን በሕይወታችሁ ላይ ተመልከቱ። የእናንተን ቃል ሲሪየስሊ ለሚወስደው ሰው ሚስጢራችሁን ሳይቀር ነው የምትናገሩት። ነገር ግን ቃላችሁን ሲሪየስሊ የማይወስድ ሰው ማለት ነው፣ ዝም ብሎ የሚቀልድበት ሰው ሚስጥራችሁን እንኳን አትናገሩ። በደንብ እየገባችሁ እንደሆነ አስባለሁ። ስለዚህ የእግዚአብሔርን ድምፅ ኢንተርቴን ለማድረግ ሳይሆን ሲሪየስሊ ወሰዱት፣ የእውነት ወሰዱት፣ የእግዚአብሔር ድምፅ ይጨምራል። ሁለተኛው ነገር ደግሞ ማለት ነው እግዚአብሔር በሕይወታችሁ ላይ የሚያስቀምጠው ሸክም አለ። ለምሳሌ በሕይወታችሁ ላይ የሚቀመጠው ሸክም ማለት ነው አስር ሊሆን ይችላል። አስር ስላችሁ ለቢዝነሳችሁ፣ ለአገልግሎታችሁ፣ ለትዳራችሁ፣ ለቤተሰባችሁ፣ ለትምህርታችሁ፣ ለጓደኞቻችሁ በተለያየ ለሚመጣ ድምፅ እግዚአብሔር ሸክም ያስቀምጣል በእናንተ ሕይወት ላይ ከሚያስቀምጠው አስሩን ሸክም የምትፈጽሙት ሁለቱን ብቻ ከሆነ የእግዚአብሔር ድምፅ በህይወታችሁ ላይ እየቀነሰ ይመጣል። አሱሩን ሙሉ ሲሪየስሊ የሚፈጽሙ ሰዎች አሉ። ያንን በርደን ያንን ሸክም ሲሪየስሊ ወስደው የሚፈጽሙ ሰዎች አሉ። ለእነዛ ሰዎች እመኑን፣ ብዙ ድምፅ እየጨመረ ነው የሚመጣው። እኔ ፐርሰናል ላይፌ ላይ ስለተለማመድኩኝ ነው። ያ ሸክም ህይወቴ ላይ ስፈጽመው ማለት ነው እግዚአብሔር በውስጤ ላይ ያስቀመጠውን በርደን ሸክሙን ስፈጽመው፣ እግዚአብሔር ሌላ ሸክም ሲሰጠኝ አለ ያንን ሸክም በሕይወታችሁ ላይ ፈጽሙት። አሁን በሕይወታችሁ ላይ እግዚአብሔር የተናገራችሁ ነገር ያ ሸክም ምንድን ነው? ያንን ሸክም ሳትፈጽሙ ለሌላ ድምፅ የምጠብቁ ሰዎች አላችሁ። እመኑኝ ነው የምላችሁ፣ ያ ድምፅ አይመጣም። ዝም ዝም ብሎ ያ ሸክም አይመጣም። ያንን ሸክም መጀመሪያ እግዚአብሔር የሰጣችሁን ሸክም አድርጉ። ዮናስ ምንድን ነው ያደረገው? ለነነዌ ህዝብ የተሰጠው ምን ነበር? ሸክም ነበር። ሄዶ ምን ሌላቸው ንሳ እንዲገቡ እንዲመለሱ ሸክም ተሰጥቶት ነበረ። ያን ሸክም ግን አልፈጸመም። ወደ ተርሴስ ነው ሄደው፣ ፈርቶ ወደ ተርሴስ ሄደ። በደንብ እንድትሰሙ ይፈልጋለሁ። ወደ ተርሴስ ሄደው፣ ሌላ ድምፅ ሊናገር፣ ሌላ ትንቢት መናገር ፈልጎ ሊሆን ይችላል። አይኔ ወደዚህ ህዝብ አልሄድ፣ ወደ ሌላ ህዝብ በራሱ ሄደ። እግዚአብሔር የጠራው ለተርሴስ አይደለም፣ ለነነዌ ነው። አሁን ሸክም ስላችሁ እግዚአብሔር መጥቶ ልጄ ሆይ እነዚህ አድርግ ሊሆን ይችላል። መንፈሳችሁ ላይ የሚቀመጥ ሸክም አለ። ምናልባት ቸርቻችሁ ያላችሁበት ቸርች ላይ ሰርቭ እንድታደርጉ ሊሆን ይችላል፣ እንድታገለግሉ፣ ወይም መስጠት ያለባችሁን እንድትሰጡ ሊሆን ይችላል። ያችን ትንሿን በረከት እናንተ ግን እየተታገላችሁ አልሰጥም እያላችሁ ያችን ባለመስጠታችሁ ምክንያት ሌላ ሸክም እግዚአብሔር ወደ እናንተ ያመጣ፣ ሌላ ድምፅ ወደ እናንተ አይመጣ። እናንተ ትንሽ የምትሏትን ሸክም ታዘዙ። እኔ በህይወቴ ላይ ጌታ እንዴት እንዳለማመደኝ ድምፁን ልንገራችሁ። እኛ ቤት የምትሰራ አንዲት ሴት ነበረች። የእውነት ነው። ከሱ ነው እግዚአብሔር ያስለመደ። እች ሴት በብዙ አይነት እስራት ውስጥ ነበረች። ህልሞቿ ትክክል አልነበሩም። በጣም ትጨነቅ ነበረ። በመንፈስ አይነት እስራት ውስጥ ተይዛ ነበረ። አስታውሳለሁ፣ ይሄ ዘጠነኛ ክፍል ላይ እያለሁኝ ነበረ። ስለዚህ እችን ልጅ እግዚአብሔር እኔ ውስጥ ሸክም አድርጎ ነው ያስቀመጠው፣ ለዚች ልጅ መጸለይ። ገና ልጅ ነበርኩኝ። እችን ልጅ ተከታትዬ ቸርች መውሰድ ይችን ሴት እግዚአብሔር ለእኔ ህይወት ላይ ሸክም አድርጎ አስቀምጧት ነበረ። ልጅቷ ይህንን አድርጊ ስላት አትሰማም ነበረ። ብዙ የሚያናድዱ ነገሮች ነበሩ። ነገር ግን ሸክሙ ሊለቀኝ አልቻለ። ቸርች ሶስዳት፣ አሁንም መንፈስ ሲጮህ፣ ቸርች ሶስዳት፣ አሁንም መንፈስ ሲጩ የሚደክም ነገር አለ፣ የሚያደክም ነገር አለ። ከዛ በኋላ ላይ የዚች ልጅ ሸክም ግን ከህይወቴ ላይ አልወረደም ነበር። ስለዚህ ምንድን ያደረግኩት አሁንም ጨርጭ ሶስታት ስጸሊላት ቤቴ አጋንንቶች መገለጥ ጀመሩ። እኔ ራሴ እየጸለይኩኝ ራሴ መጸለይ እየጾምኩኝ፣ ለዚች ሴት ስጸሊላት አጋንንቶች ይጮዋሉ፣ መንፈስ መገለጥ ጀመረ። አሁን እግዚአብሔር የሆነ ከፍታ ላይ እያስገባኝ መጣ ማለት ነው። ምክንያቱም ለዚህ ሸክም እየታዘዝኩኝ መጣሁ። ለመጀመሪያ ጊዜ በህይወቴ ላይ መንፈስ ማስወጣት ማስጮ የጀመርኩት ከዚህ ሴት ነው። መጀመሪያ ላይ ግን ኢግኖር አድርጌ ቢሆንና ይህን ሸክም ቸላ ብዬ ቢሆን ኖሮ ጊዜ ይረዝም ነበረ። መንፈሱን ሳስወጣው ሳባር፣ ሌላ ደግሞ ቸርች ሶስታት ከዚህች ልጅ ሙሉ ለሙሉ ነፃ መውጣት ጀመረች። አጋንንት ማስወጣት የጀመርኩት የተለማመድኩት ከዚህ ሴት ነው። ከዛ በኋላ ብዙ ቸርቾች ላይ ብዙ ሰዎች ላይ አጋንንቶችን ማስወጣት የለመድኩት ማለት ነው። አይታችኋል። ይችን ሸክም ስለታዘዝኩኝ፣ እግዚአብሔር ሌሎች ሸክሞችን ወደ እኔ ያመጣ ሌሎች ነፃ የሚወጡ ሰዎችን ወደ እኔ ማምጣት ጀመረ። አሁን ብዙዎቻችሁ እግዚአብሔር በእናንተ ውስጥ ያስቀመጠውን በርደን ሸክም መታዘዝ ስትጀምሩ ሌላ ድምፅ ሌላ ሸክሞች ወደ እናንተ መምጣት ይጀምራሉ። እመኑም ይህንን አድርጎ አሁን እግዚአብሔር የሰጣችሁን ነገር አሁን ታዘዙት። ያችን ሸክም አድርጓት። ከዛ በኋላ ላይ ሌላ ድምፅ ሲጨምር ታዩታላችሁ። ሶስተኛው ነገር ደግሞ ያያችሁትን ሁሉ ሄዳችሁ፣ የሰማችሁትን ሁሉ ሄዳችሁ አትናገሩ። እግዚአብሔር እንድትናገሩ የሚፈልገው ነገር አለ፣ እንዳትናገሩ የሚፈልገው ነገር አለ። የሆነ ድምፅ ሲሰማሁ ሁሉም ሰው ሄዶ ሮጦ መናገር ነው የሚፈልገው። አትናገሩ። እግዚአብሔር ሚስጥር ለእናንተ የሚሰጣችሁና ራሳችሁ እንድትለማመዱት የሚፈልገው ነገር አለ። ያንን ሄዳችሁ ስትናገሩ፣ አንዳንዶቻችሁ ምናልባት ጊዜው ያልደረሰ ነገር ስለሆነ ሌላ ሰዎችን ልታጠፉ ትችላላችሁ፣ ወይም ደግሞ የብዙዎችን ነገር ልታበላሹ ትችላላችሁ። ስለዚህ ማለት ነው እግዚአብሔር የሚሰጣችሁ ነገር ቶሎ ብላችሁ አትናገሩ። ጌታ ሆይ ጊዜው ነው ወይ ብላችሁ መጠየቅ ጀምሩ። ይህንን ነገር እንዳደርግ ፈቃድህ ነው ወይ? ሰዓቱ ነው ወይ ብላችሁ ጠይቁ። ያያችሁትን የሰማችሁትን ነገር ዝም ብላችሁ አትናገሩ። አንዳንዶቻችሁ ችኩል ስለሆናችሁ፣ ራሳችሁን መቆጣጠር ስለማትችሉ ማለት ነው እግዚአብሔር አይናገራችሁ። ስለዚህ የምነግራችሁ ነገር ተቆጣጠሩ። ራሳችሁ ለራሳችሁ ማስቀረት ልመዱ። ይቺ አጭር ብትሆንም በጣም ፓወርፉል ነች። ካለዚያ እግዚአብሔር ለብዙ ጊዜ ዝም ይላችኋል። ምክንያቱም ራሳችሁን ስለማትቆጣጠሩ ሰልፍ ኮንትሮል የላችሁም። ራሳችሁን ተቆጣጠሩ። ከዚሁ ጋር አያይዤ አሁን ከነገርኳችሁ ከሶስተኛ ድምፅ ጋር ግን አያይዤ የምነግራችሁ ነገር መናገር ያለባችሁንም ነገር እግዚአብሔር ሲናገራችሁ መናገር መለማመድ አለባችሁ። መናገር የማይችሉ ሰዎች ማለት ነው እግዚአብሔር ተናገሩ እያላቸው ቅድም በነገርኳችሁ ተቃራኒ ማለት ነው መናገር እያለባችሁ ደግሞ እማትናገሩ ከሆነ እግዚአብሔር ማለት ነው ሕይወታችሁ ላይ ያንን ድምፅ እየጨመረ አይመጣ ሕይወታችሁ ላይ የእግዚአብሔር ድምፅ እየጨመረ አይመጣ መናገር ያለባችሁ ነገር ሳትናገሩ የምትቀሩ ከሆነ ማለት ነው። ለዚህኛው ሰውዬ ምናልባት እናንተ ውስጥ የመጣው ድምፅ እግዚአብሔር ይወድሃል ሊሆን ይችላል። ያቺን ድምፅ ተናገሯት። ያቺ ድምፅ የዛን ሰው ህይወት ልትቀየር ትችላለች። እኔ እግዚአብሔር ያለማመደኝ በትናንሽ ድምፅ ነው። ሂድና ለልጄ እንደምወደው ነገር በቃ እቺን ድምፅ ብቻ በዚህ ድምፅ ነው እግዚአብሔር ያለማመደኝ እቺን ድምፅ ማድረግ ሲጀምር መታዝ ሲጀምር ሌላ እግዚአብሔር ድምጽ በህይወቴ ላይ እየጨመረ መጣ የዚህን ሰው ህይወት የቱ ጋር እንደተቸገረ የቱ ጋር ልቡ እንደተሰበረ ብዙ ነገር እግዚአብሔር ብዙ ሚስጥሮችን እየገለጠ መጣ ያስጀመረኝ ግን ከዚህ ከትንሽ እየዋ ነገር። ስለዚህ አንዳንዶች ጋር አንዳንዶቻችሁ ጋር ያ ድምፅ ይመጣል፣ ግን ያችን ድምፅ አትናገሯት፣ ትፈራላችሁ። ስለዚህ ፍርሃት የእግዚአብሔር ድምፅ በእናንተ ህይወት ላይ በኃይል እንዳይንቀሳቀስ እያደረገው ነው ማለት ነው። ብዙ ወጣቶች መጥተው ይጠይቁኛል፣ እንደዚህ አይነት ድምፅ ግን እየመጣ ነው። ሂድና ቶሎ ተናገረው። ያንን ድምፅ መናገር ሲጀምር ያ ድምፅ እየጨመረ በህይወቱ ላይ ይመጣል። በሕይወታችሁ ላይ ድምፅ እንዲጨምር የምትፈልጉ ከሆነ ተናገሩት፣ መናገር ያለባችሁ ነገር። መናገር የሌለባችሁን ደግሞ አትናገሩ። በእነዚህ ምክንያት ማለት ነው የእግዚአብሔር ድምፅ በሕይወታችሁ እየጨመረ ይመጣል። ይሄ ትምህርት እንደባረካችሁ እንደጠቀማችሁ አምናለሁ። ከተባረካችሁ በጌታ ፍቅር ኮሜንት ላይ ማየት ትፈልጋለሁ። ላይክ ማድረጋችሁ እንዳትረሱ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ።